ቀጥሏል መጎብኘት፣ ትችላላችሁም ዲኤም ሲሪል ስቴትም የማህበራዊ ሚዲያ ተጠቃሚነት ከምንያውም ጊዜ በላይ ባደገበት በዚህ ሰዓት የምናያቸውም ቲክቶከሮችና ዩቲውበሮች ቁጥር እለት እለት እየጨመረ ይገኛል። አብዛኛውን ጊዜ በዩቲዩብም ሆነ በቲክቶክ የምናያቸው ኮንቴንት ክሬተሮች ወጣቶች ወይም በታዳጊ የዕድሜ ክልል ላይ ያሉ ልጆችን ነው። ታዲያ አልፎ አልፎ ህጻናትም ይህንን ፕላትፎርም ተቀላቅለው ብዙ ተከታዮችን ሲያፈሩ ተመልክተናል። የዶንኪ ዩቲዩቡ መሱድም የቅርብ ጊዜ ትውስታችን ነው። ሆኖም ግን በማህበራዊ ሚዲያ ጠና ያሉ ሰዎችን መመልከት የተለመደ አይደለም። በአርባና ሀምሳ የዕድሜ ክልል ላይ ያሉ ሰዎች ወደ ስክሪን ከመጡ ለሙያዊ ምክር አሊያም ቢዝነሳቸውን ለማስተዋወቅ እንጂ የማዝናናትን ዓላማ አንግበው አይመጡም። ታዲያ እንደዚህ ባልተለመደ የእድሜ ክልል ውስጥ ሰዎች ወደ ማህበራዊ ሚዲያ ሲመጡ በእጅጉ ትኩረትን ይስባሉ። ዛሬ የምናያቸው አዛውንት ግልጽ በሆነ ንግግራቸው፣ አስቂኝ በሆነ ነገሮችን የመግለጽ ብቃታቸው የምናውቃቸው ናቸው። እሳቸው ካሻቸውም ኢንተርቪው ላይ ተጋብዘው የለም አሁን የመናገር ፍላጎት ያልመጣም ስለመሸ ወደ ቤት መሄድ ነው የምፈልገው ሊሉ ይችላሉ። እኚህ ትንግርተኛ አዛውንት እማማ ዝናሽ ይባላሉ። ለኮሮና መልስ በከፍተኛ ሁኔታ በተነቃቃው የሀገራችን የማህበራዊ ሚዲያ ዘርፍ ውስጥ ክስተት የምንላቸው ሰዎች መካከል እማማ ዝናሽ ጎላ ያለ መነጽራቸው መለያ የሆናቸው እማማ ዝናሽ ዩቲዩብ ላይ የምናየው ቪዲዮቸው እሳቸው አስበውበት እንደ ኮንተንት ክሬተር የሚሰሩት ስራ አይደለም። ይልቅስ እንደ ልጅ በሚንከባከባቸው ዘካሪያስ አማካኝነት እንዲሁ የዕለት ዕለት ውሏቸውና ወሬዎቻቸው ተቀርጾ ነው በዩቲዩብ የሚለቀቀው። ስለዚህ ዩቲዩብም ሆነ ቲክቶክ ምንነት የማያውቁት እማማ ዝናሽ አሁን ላይ በሀገራችን ከሚታወቁ የማህበራዊ ሚዲያ ሰዎች ተርታ ይመደባሉ። እኛ አስቂኛ አዛውንት ታዲያ እንዲሁ ሲፎክሩ ወይም ተናደው ዘኪን ሲያወሩት አሊያም ስለ ድሮ ታሪካቸው ሲናገሩ ተቀርጾ የሚለቀቀው ቪዲዮዋቸው ብዙ ዩታን አስገኝቷል። ከዛም ባለፈ ዘኪ ዩቲዩብን ከ291000 በላይ ሰብስክራይበር፣ ቲክቶኩን ደግሞ 564 ሺህ በላይ ፎሎወር እንዲኖራቸው አስችሎታል። በዚህ እድሜያቸው ብዙ ተከታይ ያላቸው ብቸኛ ኢትዮጵያዊ ለመሆን አስችላቸዋል ታዲያ የዘኪና የእማማ ዝናሽ ታሪክና ግንኙነት ግን ከዩትዩብና ቲክቶክ እይታ ያለፈ ረጅም ታሪክ አለው። እማማ ዝናሽ የዛሬ አምስት ዓመት ለሚያውቃቸው ሰው እንዲህ አልነበሩም። ኑሮ በጠንካራ ክንዱ ደቁሷቸው፣ እርጅና በእጅጉ ተጫጭኗቸው፣ ለመኖርና እስትንፋሳቸውን ለማስቀጠል በጣም አስቸጋሪ ሁኔታ ውስጥ ነበሩ። ከአርባ ዓመት በላይ በብቸኝነት እንደኖሩ ጎረቤታቸው ይናገራሉ። እኚህ እናት ራሳቸውን በራሳቸው እያስተዳደሩ ይኖሩ እንደነበሩ የሚናገሩት ጎረቤቶቻቸው፣ እንዲህ ያለ እረፍት መናገርና ማውራት የጀመሩት ግን ጦር ሜዳ የላኩት ልጃቸው እንደሞተ ከተናገራቸው በኋላ ነበር። አንድ ቀን እንዲሁ ከስራ ሲመለሱ አንድ ልጃቸውን ጦር ሜዳ አውቀዋለሁ የሚል ሰው ነበር ያለ አግባብ መርዶ ያረዳቸው። ከዚያ የዛን ቀን እንዲሁ ሲያለቅሱ ይላሉ። ከዛም ቀን ጀምሮ ባህሪያቸው እንደተለወጠ ይናገራሉ። እማማ ዝናሽ ሙሉ ስማቸው ዝናሽ ወልደ ስላሴ ነው። በኋላ ላይ እሳቸው ተጠይቀው እንደመለሱት ሀገርና ትውልዳቸው ቡልጋ እንደሆነ አስር ዓመት ሲሞላቸው አክስታቸው ከቡልጋ ወደ አዲስ አበባ እንዳመጧቸው ከዚያም ጊዜ ጀምረው እዚሁ አዲስ አበባ እንደኖሩ ይናገራሉ። እኚህ እናት አራት ልጅ የነበራቸው ሲሆን አራቱንም ቀብረዋል። ከዚያ ልጆቻቸው ሲሞቱ እድሜም ሲገፋ ጧሪ ይህም ለከፍተኛ እንግልት ይዳርጋቸዋል። እማማ ዝናሽ የሚኖሩበት የቀበሌ ቤት ያገኙት በምርጫ ወቅት ነው። ከዚያ እሳቸው ሊመርጡ ሲገቡ ማን ነው የሚመርጡት ተብለው ይጠየቃሉ። እሳቸው መንግሥትን እንደሚመርጡ ይናገራሉ። ኢህአዴግን ማለታቸው ነው። ከዚያም ይህንን ሁለት በሶስት የሆነ ቀበሌ ቤት እንደመኖሪያነት ይሰጣቸዋል። እዛው ጣሪያው የሚፈስ አንድ ክፍል ቤት ውስጥ ነው የዕለት ጉርሳቸው ጎረቤት እየሰጣቸው የሚኖሩት የነበረው መንቀሳቀስ ከርጅና ብዛት ለሳቸው ከባድ ነበር። ለመጸዳዳት የሚቸገሩ ነበር። እማማ ዝናሽ እንዲህ ኑሮ በጨለመባቸው ጊዜ ነበረ ዘኪና ያቋቋመው የንስር የበጎ አድራጎት ድርጅት ጋር የተገናኙት። በወጣቱ ዘካርያስ የተቋቋመው ንስር የበጎ አድራጎት ድርጅት የተራቡ ሰዎችን ይመግባሉ። በተጨማሪም ቤታቸው እጅግ ለደከመ አረጋውያን የእድሳት አገልግሎት ይሰጣሉ። እማማ ዝናሽንም የተገናኟቸው በእድሳት ፕሮግራም ወቅት ነበር። አንድ ሰው አራት ሺ ብር ይልክላቸውና ፍራሽና አልጋ ይገዛላቸዋል። እሱን ለማስተካከል በሚሄዱበት ወቅት አንድ ዩቲዩብ ቻናል ላይ ታሪካቸው ይተላለፋል። በሰዓቱ ማማ ዝናሽን ከቤት አስወጥቶ ቤቱን ለማስተካከል ከባድ ነበር። ለብዙ ጊዜ በብቸኝነት እና በህመም ኖረው ስለነበረ የሚደረግላቸውን እንክብካቤ ሊገነዘቡት አልቻሉም ነበር። ሚያቸው ሰው ስላልነበረ የእግር ጥፍራቸው እላያቸው ላይ በጣም አድጎ ለመቁረጥ አስቸጋሪ ሁኔታ ላይ ደርሶ ነበር። ዘኪ ቤቱን ሲያስተካክልላቸው ስንት ዓመት ያስቀመጥኩት እቀዬ እያሉ እየተቆጡት ነበር። በኋላ ላይ የገባላቸው አልጋ በቁመት ከፍ ያለ ስለሆነ ከዛ ላይ ወድቀው እንዳይጎዱ በማለት ፍራሹ ብቻ ተደረገላቸው። ቤቱ ከተስተካከለ በኋላ ግን እማማ ዝናሽ በፍጹም አስደግፉኝም በማለት በትንሽዬ እንጨታቸው እንደምንም እየተንፏቀቆ ቤት ገቡ። ልባ አይሞት መቼም፣ ከዚህ ጊዜ በኋላ ነው የማማዝና ህይወት ፀሃይ ይወጣለት። ዘኪ እንደ እናቱ እንከባከባቸው ጀመር። ሰዎችም ታሪካቸውንና ጫዋ ታዋቂነታቸውን አይተው ድጋፍ ያደርጉላቸው ጀመር። እማማዝናሽ ጆሮአቸው ደክሟል። ታዲያ ዘኪ ጠጋ ብሎ ጮክ ብሎ ካልነገራቸው አይሰሙም። እንዲህ ከሚቸገሩ በማለት ቅልብ ያላቸው ሰዎች ከ30 በላይ የጆሮ ማዳመጫዎች ተራከላቸው። እማማ ዝናሽ ግን ከዚህ ዘመናዊ የጆሮ ማዳመጫ ጋራ ሊግባቡ አልቻሉም። ስለዚህ አሁን ድረስ ዘኪን እንዳስተርጓሚ ነው የሚጠቀሙት። በመዲናችን አዲስ አበባ የተሰማ አነጋጋሪ ዜና። ከኮንዶሚኒየም መስጫ በታች በሆነ ዋጋ ቅንጡ አፓርታማ በካሬ በ78 ሺህ ብር ብቻ ከዲኤም ሲ ሪል ስቴትም በውጭ ሀገር የምትኖሩ ሀገሬ ላይ ቤት እንዲኖረኝ ይፈልጋለሁ የምትሉ የጨረቃ ቤት ነው፣ ካርታ የለውም፣ በኮሪደር ልማት ቤቴ ሊፈርስ ነው ብሎ ከመጨናነቅ ከ432000 ብር ቅድመ ክፍያ ጀምሮ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 9813 ላይ በመደወል ተጨማሪ መረጃ ማግኘት ወይም ሳይቱን በአካል መጎብኘት ትችላላችሁም። ዲኤም ሲሪል ስቴትም ሚዲያ ላይ ከወጡ በኋላ ለብዙ ሰው ተወዳጅነትን ያፈሩት እማማ ዝናሽ ከብዙ ታዋቂ ሰዎች ጋር የመገናኘት እድል ነበራቸው። ታዋቂው የሁድን ቤቤስ ፕሮግራም ላይ ቀርበው ያውቃሉ። መራመድ በእጅጉ እየቸገራቸው ስለነበረ ዊልቸርም ተገዛላቸው፣ ላይናቸውም ጥሩ መነጽር ተደረገላቸው። እንደውም የመነጽሩ ጉልህነት አንዱ መለያ ብራንዳቸው ነው። ማማ ዝናሽ በዚህ ረጅም የዕድሜ ዘመናቸው ህይወት የመጨረሻዋ ዝቅታውንም ደግሞ በእድሜ ማምሻቸው ከፍታውንም አሳየታችኋለች። ዘኪ እንደሚለው ግን ማማ ዝናሽ ያኔም በብቸኝነትና በችግር ጊዜያቸው እግዚአብሔርን ያመሰግኑ ነበር። አሁን ሁሉም ከተስተካከለላቸው በኋላም ፈጣሪን ያመሰግናሉ። እንደ ልጅ ከሚንከባከባቸው ዘኪ ጋራ ያላቸው ቅርበት ደግሞ በጣም የሚያስቀና ነው። አንዳንዴም ሲላቸው ይቆጡታል፣ ሲላቸው ይመርቁታል። ዘኪ እንደ እናቱ ነው የሚያያቸው ዘኪ እንደ እናቱ ነው የሚያያቸው ሳይሆን እናቱ ናቸው ማለት ይቻላል። እልል ብለው መርቀው ድረውታል። እግዚአብሔር አምላክ ወርቅ ሰጠኝ ብለው ተገኘ ወርቅ የሚባል ስም ወጥቶለታል። ሚስቱን ደግሞ ጀማነሽ ብሏታል። እማማ ዝናሽ ማህበራዊ ሚዲያው ላይ ታዋቂ ከሆኑ በኋላ መኪናም ተገዛላቸው። ታዲያ በመኪናው ቅብርር ብለው የሚፈልጉት ቤተክርስቲያን ቆርበው ይመጣሉ። በውልቸራቸውም ከፈለጉ ወጣ ብለው ፀሐይ የሞቁ ይውላሉ። ስፖንሰር ተደርገውም ሁሌም ለመሄድ ወደሚፈልጉት ቅዱስ ላሊበላ በአውሮፕላን ሄደው ጎብኝተው መጥተዋል። እሱም እዛም ካገኙት ጃፓናዊ ጋር ያደረጉት ምልልስ ብዙ ቲክቶከሮች ሰርተውበታል። የእማማ ዝናሽ ንግግር በብዛት በኢትዮጵያ ውስጥ በቲክቶክ ሊፕሲንግ ከተሰሩ ንግግሮች መካከል ነው። አልተማርክም፣ የእድር ቤት ኩባያ ጣቢ፣ ከሚታወቁት ንግግሮቻቸው መካከል ነው። እማማ ዝናሽ ለግርማ ሆይ ቀዳማዊ ኃይለ ሥላሴ የተለየ ክብር አላቸው። ከንግግራቸው አይለዩቸውም። እማማ ዝናሽ እርጎን በተለየ ሁኔታ ነው የሚወዱት። ዘኪ ይህንን አውቆ በርከት አድርጎ ይገዛላቸዋል። ታዲያ ከመጠን በላይ እየበሉ ሲያስቸግሩ በመጠኑ እንዲጠቀሙ ብሎ ተቆጣጣሪ እንዳበጀላቸው ይናገራሉ። ዶሮ ብዙም አይወዱም። ምክንያቱን ሲጠየቁም የገጠር ዶሮ ተፈጥሯዊ ነገር ነው የሚበላው፣ የከተማ ዶሮ ግን ያገኘውን ቆሻሻ ስለሚበላ ብዙም አይስበኝም ይላሉ። እማማ ዝናሽ የተለየ ሕልም የመፍታት ጥበብ እንዳላቸው የሚናገሩት እማማ ዝናሽ ሕልም ሲፈቱ ታዲያ በነፃ አይደለም አንድ ሁለት መቶ ብር ሻጥ ማድረግ አለባችሁ። ታዋቂ ኮሜዲያን ፍልፍሉም ህልም ለማስፈታት እሳቸው ጋር ጎራ ብሎ ነበር። ታዲያ እሳቸውን ለመጎብኘት የሚመጣው ሰው ሲበዛ፣ እማማ ዝናሽ ህልም የመፍታት ስራ በቀኝ ሰውነት የቆሰለ ብለው ለጥቂት ጊዜ ህልም መፍታቱን አሻፈረኝ ብለው ነበር። እማማ ዝናሽ ታዲያ ሁሌም የምታናደዳቸው ሴት አለች። አንቺ ናሉ ነው ስሟ በእርግጥም እውነተኛዋ የት እንደሆነች አናውቅም። ዘኪ ነው አንቺናሉ ሆኖ የተጫወተ። እማማ ዝናሽን የሚያበሳጫቸው የአንቺናሉ ነገር አይጥማቸውም። መጥፎ ነገር ከተነሳ የእሷን ስም እንዳነሱ ነው። ከጨዋታ ባለፈ ግን እማማ ዝናሽና ዘኪ ብዙዎቻችን ወደ ሰፈራችንና ወደ ራሳችን እንድናይ ያደረጉ ናቸው። ስንት አዛውንቶች ጠዋይ በማጣት እንዲህ እንደወደቁ በቁጥር ለመገመት ያስቸግራል። እንደ መቄዶንያ ያሉ የበጎ አድራጎት ድርጅቶች ይህንን ቁጥር ለመቀነስ እየተጉ ነው ያሉት። ታዲያ እማማ ዝናሽ ይህንን ቦታ ጎብኝተው በጎ አስተያየታቸውን ሰጥተዋል። እንደ ዘኪ ያሉ ቀና ሰዎች ደግሞ በቅርበት አንድን አዛውንት በመውሰድ እየተንከባከቡ ምርቃትም እያገኙ የሀገርም ችግር እያቀለሉ ነው።